ኪንጎ ቅምጥል አስለቀቀችው። ቤዛን ይዛ አስለቀቀችው። ቅምጥል ጀግና ማለት ነው። እንግዲህ ኪንጎን አትረፈዋለች ከነ ቤዛ ሴራ ማለት ነው። ሌላ ነምጎ ዴቭ እንግዲህ የአዴይ ነገር በጣም አስጨንቆታል። በጣም ደስ የሚለው ደግሞ ሌዲያ የዴቭ እና የአዴይን መገናኘት ወይም ደግሞ መጋባት ወዳለች ተስማምታለች ማለት ነው። እንዲሁም ደግሞ ቲና እንግዲህ ከመጨረሻ ጊዜ ለአንድና መጨረሻ ጊዜ ከደፍ ህይወት ወታለች። አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦች እንደት ናቸው ከኔ ጋር ሁሉ ሰላማቸሁ፣ እንዛረበን በያለችሁ ሰላማችሁ ገዘት የበል በቻ ድስኮና፣ ሰብስክራይብ፣ ሜንሽን እያደረጋችሁ ቤተሰብ ሁኑ። እንግዲህ ቅምጥል ቤዛን ይዛ ቤዛ እንኳ እንግዲህ በዋዛ የምትናገርና በጣም ኃይለኛ ናት። የገንዘብ ነገር ግን እንግዲህ ይገላታል። ከወንድሟ ጋር ተመካፍሮ ነበር እንግዲህ ኪንጎን ያገቱት ማለት ነው። እናም እንግዲህ ብዙ አማራጭ ሰባት የበድቧት በጣም አሰቃዩት። ነገር ግን ደመንድ ና ቀመጥጠር እንዲሁም በአቡር የሆነው እንግዲህ ቤዛ የገንዘብ ነገር ሞታ ስለሆነ ምንም ባሰቃዩት ው አትሰማምና በመጨረሻ ግን ቅምጥል የወሰነች ውሰኔ በጣም ከባድ ነበር። እሱም ደግሞ እንግዲህ እጅና እግሯን ስራ እና ስታ እንግዲህ እርከፍክፋ እስከ ቤቷ እንግዲህ ልታቃጥላት ስትል ተናግራለች ማለት ነው። ወንድሟ ኪንጎን ወደ ቤት ይዞ እንዲመጣና ለቅምጥል እንዲያስረክባ ታድርጋለች ማለት ነው። ከዚያም በኋላ እንግዲህ እየዋሸች ነበር እናቴ ታማ ነ እያች እንግዲህ እናቴ ታማ ብዙ ነገር እያደረገች ነው። እስከዛሬም እንግዲህ ብዙ ነገር ስታጠፋ ዝም ያሏት ማለት ነው። አብዛኛውን ጊዜ ስለሚያውቋት አሁን ላይ ደግሞ እየጨከኑበት ነው። ስራ አንድ ስለሚያውቋት እንዲሁም ደግሞ ሌዱ እንግዲህ መታለች። ሌዱ ደግሞ ከባቡሬ ፍቅር እንግዲህ እየያዛት ነው ማለት ነው። እሷ ደግሞ ሌሊ የያዘችው ሁሉ እንዲያው ያምራታል ማለት ነው። ሌሊን ሌሊን በጣም ስታሰቃየ ኖረች እንግዲህ በእንትና ያው እሱም ሄድ እንጂ ማለት ነው በኤላ አሁን ደግሞ እንግዲህ ሌሊዬ ደግሞ ከአብረው ከመኖር አንጻር ያው በችግርም ደርሶላት በጣም ተጎድ ነው ያለው ሰው ባቡሬ እና ባቡሬን ሳትወደው አትቀርም። ሌሊዬን ግን ምክንያቱም ሌዲ ትናንትና መጣ እንግዲህ ደግሞ ባቡሬ ጋር ለጠፍ ለጠፍ እያለች ነው ማለት ነው። ፍቅር ሳይጥ አይቀርም። ግን ደግሞ ሌዲ እንኳን ብትወደው አትታማም፣ ያው በችግሯ ጊዜ ደርሷል እሱ ከብዙ ነገር አውጥቷታል ማለት ነው። እና ቆዩ ግንኙነቱን እንገታለች ጓደኝነት በጣም ቆይተዋል። ግን ብትወደውም ይባላል። እሺ ሌሊ ና ሌሊ እንግዲህ ሌዱን ከባቡሌ ጋር ስታይ በጣም እየተቀየመች ነበር። አይዴ የራሱ ምን ትቀን ያለሽ እሷ ወይም ደግሞ ተወጂዋለሽ እንዲህ እያለች ነበር። እኛ አልወደውም ደግሞ አልቀናም እያለች ነበር፣ እያፈርሽ ማለት ነው አዲም ደግሞ ላይድን በቃ ታልቀነሽ ነው ታወደሽ እንደፈለገች ታድርገው ሌዱ እንደሆነ የመለጠፍ ትወደድ ያችን ነበርና፣ እና ሌዱ ደግሞ እንግዲህ በሰከንድ በቶሎ ለመታወቅ እነሱ ጋር መቀራብ የሞከረች ነው። እናም ደግሞ እንግዲህ የባቡሬ እናት ሌዱን እያመሰገነች እና እየወደች ነበር። እንደዚያም ስትወዳት እንግዲህ ላይዲ በጣም እየተቃጣች እየተናደደች ነበር ማለት ነው። እናም እንግዲህ ላይሌ ከሌዱ ጋር አሁንም እዛው ቦታ ናቸው፣ ተገናኝተዋል። ደግሞ ባቡሬ ማለት ነው። አሁንም ደግሞ ባቡሬን የእሷ ለማድረግ እየጣረች ነው፣ ሌዱ ማለት ነው። እንግዲህ ላይሌ እየተከታተለቻት ነው ማለት ነው። ባለፈው ሕይወቷ እንግዲህ እንደት እንደምታደርጋት እንደምትረብሻት እናቃለን። አሁን ደግሞ ደግሞ ትረብሻት ነው ማለት ነው። እንዲሁም ደግሞ

ምግብ ሜይ ራሱ እንዳልጠቀ ተንቀሳቃሽ ውጭ ተጫዋች ስትባል እንግዲህ ነሩማና ሲሏን አልፈልግም እያለች ነው ማለት ነው። ያው እንግዲህ ተጎድታለች ፍቅር ምል በፍቅር በጣም የተጎዳዩ ብዙ ነገር አድርጋለች። ዴቭን ለማገኘት ሀይቀን ከአዴ ጋር ጦርነት ብዙ ገጥማለች። ብዙ ማድረግ ማትፈልግም ሁሉ አድርጋለች ማለት ነው። እሱ እንግዲህ ህዝብ ላይ ያለው ነው የሚሆነው እና ያው አዴና ዴብ እንግዲህ እስካሁን ድረስ አሉ። ካሁን በኋላ ያለውን ደግሞ ጠንከረው እንግዲህ ቤተሰብ ተናግሩ ተናግሮ እንግዲህ ሰርግ እንደሚሰርጉና እንደሚገቡ ተስፋ አለ። እሱም ደግሞ እንግዲህ የአዴይ ማናት የፍቅር እናት እየጠየቀችው ነበር። ሩታም እንግዲህ ነገር እያቀላቀለች ነበር ማለት ነው። ያው እንግዲህ ሩታ ያው አዴይና ዴቭ እንዲጋቡ ፈልጋለኝ። እናም በስተመጨረሻም እንግዲህ አዴይ ተስፋ

ይገባል፣ እያላት ነበር። እሱም ደግሞ አደይን ወደ ራሱ የሚያደርግበት መንገድ ወይም ደግሞ